አሰላም አሌይኩም አምትላና መረካተድና የተከበራችሁ የቻና ቤተሰቦች እንደታላቸሁ ሰላም ናቸው። ወያካምድላን ደመምስ መጥቻለሁ። ተከስተናል። ትጥፈታችንን እንደቀጠለ ነው ማለት ነው። ከተመቻችሁ ቤተሰብ ቆዩ ወደ ፕሮግራማችን ዛሬ እንግዲህ ሩታ አብርሺን ጠርታዋለች። ደውላለት ላይ ደውላለት አታቅም። ለምን እንደደወለችለት ምንም ነገር የምናውቀው ነገር የለም። ቀጥሮ ማንም የለም። አብረሰኝ ዋይ እናላፍላ እንጫወታለን የሆድ ይሆዳችንን ብላ ጠርታዋለች ማለት ነው። እና እሱ ለምን እንደጠራችው እራሱ እሱ ያራሱ ማለት ነው። በጣም ግራ ገብቶታል። ለምን እንደጠራቸው ማለት ነው፣ ግራ ገብቶታል። ሰው ቀጥሬኔ የወጣሁት ምናምን እያለ ነው። እኔ ምን አገባኝ ሰው ብቀጥር ባቀጥር ዛሬ እኔ ብቻዬን ዋንም ማንም የለም፣ ጥለህኔት ማትሄድ ብላ አፋጣ ይዘዋለች ማለት ነው። ለምን እንደያዘች እንግዲህ ምንም የሚያውቀው ነገር የለም የለም። ስለዚህ ቡና ላፍላ አብልቼ እንጫወታለን ብዙ ነገር እናወራለን እያለች እያለች እያለች ከዛ ላይ እኔ ሰው አቁሜ ነው ማለት፣ ሰው አቁሜ ነው የመጣሁት የሆነ የምሄድበት ብዙ፣ የታለ የምትነግሪኝ ነገር ንገሪኝና ለሂድ ምናምን እያለ ነበረ። እሷም አይ አልነግርሽም ዛሬ የትም መንቀሳቀስ የለም ብላ ያዝ አድርጋ ቆየች። ከእዛም በኋላ ይዛው ይዛው፣ ካዋራቸው በኋላ ማን መጣ? ሲስተሩ እንዴ ወን ሚል ማርሽ ነበር እንዴ አላት። አዎ እንደ ድንገት ነው የመጣችው አሁን አለችው። እንዴት ነሽ? ደህና ነሽ ወይ አላት። ሰላም አላት። በቃ እሷ ተመጣችልሽ እኔ ልትጥሩት አላት። እና አይ አይ አይ ዛሬማ የሚሄድ የለም አለችው። ሲስተሩ ማለት ነው ሲስተሩ ትብና አርጋ ያዘችው ማለት ነው ሲስተሯ። ከዛ በኋላ እንዴት ነሽ ደህና ነው እያላት እሷም እንዴ ዛሬ ሞት እናፈላለን ከዚ እየጫወታለን፣ እየተባባሉ ቆዩ። ከዚም በኋላ ቶሎ መሄድ አለብኝ ምናምን እያለ እያስተናጋ መቆየ ከዚም በባህላችን የልጅ የእህት ባል የሆነ ባህላችን አለች። ምንድን ነው ባህላችን እያለ እየጠየቃት ነበረ። ቅቤ መቀባት አለበት ስለው እ ብሎ ደነገጠ ማለት ነው። እ ብሎ ተደነገጠ በኋላ ምነው ደነገ ደነገርክ አለችው ቅቤርን ያሩድም ማለፊቱን የሆነ ነገር አስመስሎ ማለት ነው። እንግዲህ ብትወድም ባትወድም መቀባት አለብህ አለችው። ከዛም በኋላ አረበና ስተ የሆነ ቀጠሮ አለብን ሰው አቁሜን የመጣሁት መኪና ውስጥ ምናምን እያለ ሲቀባጠር ዛሬ እንግዲህ ሳይቀቡ የትም መሄድ አይደለም ማለችው፣ ደነገጠ። ፊቱም እንደሆነ አስመሰለ። ቂቤ እዚህ ያለ ያስጠላል እንዴ? ልጅ ሕፃኖችን እኮ የሚያለሰልሰው ቂቤ ነው ማለት ነው። ቂቤንም እንደዚህ ትጥሎ ስትውጡት ግን ያስጠላችኋል? ስትበሉት ስትበሉት ያስጠላችኋል? እና ማለት ነው ከዛም በኋላ ተነሳ፣ ተቀመጠ ሩታን ተባያት አላት። ሩታን ፈጠጣለችበት የውመተው ሆኖ ብላ ማለት ነው። ከዛም በኋላ እንደምንም ሩታን ቢቆነጠጥ በአይኑ ቢጋራ ፈሮታረ ማንሳ መሀልን የተቀብቼ ማ አልቀርም ብላ ጠፈጠፈችለታ ማለት ነው። ከጎኒ ከጎኒ ይዘው ጠፈጠፍለት ራሱ ላይ ማለት ነው። የእንትን አራስ መስለው የሙራር አስመስለው ላ ላይ ጠፈጠፉለት፣ እና ውድ ቤተሰቦች በጣም ማለት ነው የፊቱ እንትን። ከዛ ልብሱን ወለጠ፣ ልብሱ ላይ ምንም የለም ግን ሸተተኝ። ታጠ በኋላ እስቲ እናምጣለ እንዲ ያለችን የከለደችበት ነበረ እና ማለት ነው ቅቤ ግን ስንበላው ይጣፍጣል። ስንቀባም እኮ ያው ሽታ ነው እንጂ ያለው ምንም አይሆንም ማለት ነው። ኖርማል ነው። አንዳንዱ ሰው እኮ ራሱ ወጡ የሚቀባለው ወንዶች ማለት ነው። እና ወጡ ቤተሰቦች ቅቤ ናትሎ ሽዝኛል። ቅቤ አይጠላም፣ ቅቤ አይጠላም። ጥሩ ነው፣ ለራስ ጥሩ ነው። ያለሰልሳል